ተናገርኩኝ። እየተናገርኩኝ ነገሯ አልተፈጸመም። ወይኔ ቡሩኬ ሂጂ ሂጂ አላትንቢ ብላለች። ይሄ ልጅ ሮጦ ክፍሏ ገብቶ በር ቆልፎ ጉድ እንዳያደርግ ልጅ እያሉ በትክክል አድርጎት ቁጭ አለ።

አሁን ዛሬ አይደለ ንቅሱ ዛሬ ንቅሱ ነው። ነገ ወደዛ እኛው ሀብትዬ ካልተ ወደ ሀብተ ማርያም ካልሄዱ ነገ ማታ ላይ ይመለሳሉ ነገ ማታ ላይ ይመለሳሉ። ወደ ሀብተ ማርያም ከሄዱ ግን ማዶ ላይ ሀብተ ማርያም የሚባል ቤተክርስቲያን አለ። እዛ ማዶ ከተሻገሩ ግን ቀጥታ ወይን ከሶስት ቀን ግን ተክልዬ ደብረ ሊባኖስ ብቻ ደብረ ሊባኖስ ልጅኮ ቤት ክስ ሁሉም ቦታ እየሄዳል። ስለዚህ አይመልስም ቶሎ አይመልስም። ቢያንስ ሶስት አራት ቀን ይቆያል። ነዚ ኩሽ ድረስ እንደዛ ነው የሚሰራሉ። ጌታም አትሳደቡን አይደለም። ሀብተ ማርያም የወልሽ ልጁ ገዳም ከሄደ ሀብተ ማርያም ሳይደርስ አይመጣም። ሜደስሚከዚህ በፊት የተነሳ ፎቶ አለ ቤት ገብታችሁ አሁን የዛኛው ሀገር ሄዶ የተነሳ ስለሄድነው፣ ታምረኛ ነው። ደብረ ሊባኖስ ማለት ደግሞ በጣም የስንት ሰዓት መንገድ መሰለሽ እናቴ? ልጅ ኧረ በጣም ወረሩቅ ነው። ይህ የምርት ማታ ሰሚቼ ማለት ነው ልጁ የሆነ ቤተክርስቲያን እንትን አለ የዛ ስለሄደ እንደዛ አይነት ነገር ነው አይዲያ የመጣው ስለዚህ ልጁ እስከመለስ ድረስ ይሰራሉ ልጁ ሲመጣ ደግሞ ነገሩ ይጀምራሉ አሉ ማታ ነው የሰሙትሽ የውልሽ እንደዚህ እነሱ ሊያዘጉ ቢፈልጉ እንኳን እምነቱ በጽኑ ስለሆነ እግዚአብሔር አያስደርግበትም አያስደርግበትም በፍጹም አያስደርግበትም እግዚአብሔር ምን ነው የሚያደርጉት? ልጁ እኮ ካራክተር እኮ ነው የሚጫወተው። የተሰጠ ካራክተር ነው የሚጫወተው። አይደለም የሚልሽ እንትኑን ሊያዘጉበት ነው አላልሽ። ትክታክ የምር እግዚአብሔርን ልጁ ትክታክ እኮ እንትን ነው ሪፖርት የሚያደርጉ ልጁ የተሰጠ ካራክተር ነው የሚጫወተው። ተው፣ የሰው ልጅ ክፋት አታስቡ። ልጁ የተሰጠ ካራክተር ብቻ ነው የሚጫወተው። ልጁ አትሳደሙ።

እና አዳመ ደግሞ እዚህ ላይ አብሮ ነው ያደሩ። አብሮ እንደዛ ብላችሁ አታብሩ ልጆች። ምን እንዳሉ ገባሽ? ደግሞ ቅድም ቤት ከፍተው የሀይሚ ቢቶች ግን እናስቀርታለን። ምን ባ ገባችሁ? ሀይሚ እኮ ከእናንተ ሞታ ትበልጣለች። እንዳናአ ለዛ ነው የሆነ ስራ ሲሰሩ ምናደው። ለዛ ነው እግዚአብሔር እንኳን ድራማ እንደሆነ እያወቁ አሁን ሀይሚ በፊት ቢሆን ፕራንክ ብላ ትነገራለች አይደለ? አሁን ፕራንክ ብላ አልተናገረችም እኮ ተመካከረው። የምትሰራው ስራ ያስታውቃል። ሀይሚዬ እኮ አንድ ሀይሚዬ እኮ የሆነች ነገር ሳትብላለች። እኔ ካራክተሩ ስገባ እንዲ ነው ምሆን አለች ኮ። አይገባውም እንዴ ሰው ይደነቁራል።

ተጣታን ስራ እኮ ነው ይኔ፣ እናት አሁን እኮ ይሄ አይዲያ የመጣው ልንገርሽ ተናግረ እኮ ለኛ ቤተክርስቲያን ማለት ነው። ኦርቶዶክስ ከሆነች ታውቃለች። አመት ማለት ለዛ ልጁ ገጠር ነው የሄደው። ሶስት አራት ቀን ይመልሳል። አማራ ክልል መሰለኝ። ስለዚህ ግዲህ ነው ቀበት አትስጫቸው፣ እንጂ የሚሰማነው እየሳደቡ አይደል? ልጁ አካውንት ሪፖርት እያደረጉ ነው። ይሄ ልጆች እያሳደቡ እኮ ነው። በቃ ሪፖርት አታሳርጉ ብለሽ ንገሪያቸው እንጂ ሰደቦች። አዎ ሁሉም እኮ ለሚገባው ልጆቹ የሳደቡ ስራ ስራ መሳደብ ሳይሰራ፣ አሁን እነሱ ዛሬ ምን ሆኖ ነው ሀይሚና ብሩኬ ምን ሆኖ ነው ይላሉ እነሱ። እነ ደነዞች ምድረ ሾካ ከመች ይገባቸዋል? ምን ይስሩ? ቆይ ምን ይስሩ? ከሚዲያ ላይ ይጥፉ። አይናቸው ይጥፋና፣ ምንም አያገባቸው ነው መቼም። ምንም ቦታ የማትሰጥ ቦታ ብትሰጥ ኖሮ ብትሸማቀቅ ትቀር ነበር። አታደርጋችሁም እናንተ አልጡ፣ እየተከተላቸው አዎ፣ ባሌ ደወለ። አንቺ ገለል ግቢ። ደግሞ ገና ከመግባትሽ ባሌ ደወለት ያለሽ እንዴ? ወጣች ወጣችሁ እኮ ሁለተኛ ተመለሰች፣ ልትመጪ እናንተ ተጫወት እኮ አበሉ ፏበሏኮ አጋራኔ ምን አናድደኝም። እሷ ቦታ ብትሰጥ ነበር የሚያናድደኝ ብትሸማቀቅ። እሷ ኮ ፏብላ ፏ ብላ ነው የምትሰራው ፏ ብላ በቤቷ። እናንተ ምንድን ነው የሚያስቀናችሁ? ምንድን ነው የምትናደዱት? የሚያለቅስም አላሉ ዛሬ ለምን ነው የምታለቅሱት? አልኩሰን እንዴ

በቃ ነገ ደግሞ ብሩኬ ምን ያመጣ መሰለሽ? ብሩኬ ምን ያመጣ መሰለች? ነገ የሳሎኑን ቁልፍ ይዝና ክፍሉ ይገባና ቆልፎ እዛ ውደሪ ይላታል። ደግሞ እንደዛ እያሉ ነው። ዱቄት ዱቄት ዱቄት ነው እያሉ ነው ዱቄት ኮልጌት

ውሃ ይነክራታል ታ ያላቸው እሱ እንደ ትላንት ዛሬ ይቅርታ ትላለች። አሁን ዛሬ ይቅርታ ትላለች፣ ግን ነገ ደግሞ የበለጠ ይቅርታ ያስጠይቃል። እኔ እንደውም ያሰብኩት እንዳትወጣ

አረ ሰባት ይበልጣል የብርሻ ድናቂዎች ሁለት ቦታ ተከፍቷል። ከፍቶ ብሩኬ ሶስት መቶ ሺ አርጓል። እኛ ልጆችን ስድስት ቦታ ነው ስድስት ሰባት ቦታ መሰለኝ ይበልጣል እግዚአብሔር።